ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ንስ ቤተሰቦች፣ እንደምናላችሁ የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎች አስደምጣችኋለሁ። በቅድሚያ አማር ዜናዎች እነግራችኋለሁ። አብራችሁ ይቆዩም። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በ34ተኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ የሰነዘሩት ጠንካራ ትችት የብልጽግናው መንግስት ምላሽ ሰጠ። የብልጽግናው ግናው መንግስት ዛሬ ለኤርትራ ወቀሳ፣ ውንጀላ ምላሽ ሰጠ ሲሆን በምላሹ ኤርትራና ኢሳያስ ከመጥቀስ ያልፈለገው አገዛዙ አሁን ላይ ፖለቲካዊ ንግግርና ተራ ዘለፋ ነው በጎረቤት ሀገራት እየቀረበ ያለው ማለት ምላሽ ሰጥቷል። በዝርዝር በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኗሌዎች መካከል ውጊያ እየተደረገ እንደሚገኝ ታውቋል። የአገዛዙ ጦር ከባህር ዳር ቅርብ ርቀት በመድፍ ተኩስ ታግዞ ውጊያ መክፈቱን ነዋሪዎችም ተናግረዋል። በሌላ በኩል በቅርቡ የተቋቋመው የአገዛዙ ጦር ሜካናይዝድ እዝ አዛዥ ሜጀር ጄኔራል ከፍያለው አምዴ ያለምንም ቅድመ ሁኔታ ዝግጁ ነን፣ ጠላቶቻችን ቆም ብላቸው አስብ ሲሉ ማስጠንቀቂያቸውን አሰምተዋል። በዚህም ላይ ዝርዝር ይዘናል። አሜሪካን ጨምሮ የስምንት ሀገራት ተወካዮች ልዑክ ወደ ትግራይ ክልል አቅንተዋል። የትግራይ ክልል ጊዜያዊ አስተዳደር የብልጽግናው መንግስት ወደ ትግራይ ክልል ሸቀጣሸቀጦችና ሌሎች ምርቶች እንዳይገቡ በአፋርና በወልዲያ መስመር መዝጋቱን ጥያቄ አቅርበዋል። ወደ ትግራይ ሊገቡ የነበሩ የጭነት መኪናዎች በአፋርና በተለያዩ የአማራ ክልል አዋሳኝ አካባቢዎች እንዲቆሙ መደረጋቸውን ጭምር ይዘናል፤ በዝርዝር እንመለከታለን። የጤና ባለሙያዎች ጥያቄና አድማ የቀጠለ ሲሆን የብልጽግናው መንግስት በሶስተኛ ወገን ከባለሙያዎች ጋር ለመደራድር እየተዘጋጀ ነው ተባለ። የመጀመሪያው ዙር ድርድር ከአስተባባሪዎች ጋር ያደረገው ብልጽግና ድርድሩ ባለመሳካቱ ሶስተኛ ወገን ባለበት ለመደራድር አስቧል ተብሏል። የአብይ አህመድ መንግስትና አጠቃላይ አገዛዙ የጤና ባለሙያዎች ጥያቄ ዘቅ ቢያደርግም በዛሬ ውድ ደግሞ ይህን የሚያስተጋባ የሚመስል ንግግር ከጠቅላይ ሚኒስትሩ በመብላት ብቻ አይኖርም በራይኑ የሚል ተደምጧል በዝርዝር ያለን ትራምፕ የዩክሬን ጦርነት እንዲቆም ለፑቲን የሁለት ሳምንት ቀነ ገደብ እንደሰጡ ተሰማ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሩሲያው መሪ ቭላድሚር ፑቲን ዩክሬን ጦርነት ለማስቆም የሁለት ሳምንት ቀነ ገደብ እንደሰጡ ጠቁሟል። እኒህና ሌሎችን በዝርዝር እንመለከታለን። አብራችሁ ይቆዩ። የብልጽግናው መንግስት ከኤርትራ መንግስትና ፕሬዚዳንት ለቀረበበት ወቀሳ ግልጽ ምላሽ ሰጠ። የብልጽግናው መንግስት ለኤርትራ ወቀሳና ወንጀላ ዛሬ ምላሹን ለመስጠት የተሞከረው በውጭ ጉዳይ ሚኒስቴር ቃል አቀባይ በኩል ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የብልጽግናውን አገዛዝ አምሮ መችታቸውን ተከትሎ እስከ ዛሬ ድረስ ምላሽ ሳይሰጥ የቆየው የብልጽግናው መንግስት በምላሹ ኤርትራና ኢሳያስን ሳይጠቅስ አሁን ተራ ዘለፋ ነው ብሏል። የኤርትራው ፕሬዚዳንት ፈወርቂ ግልጽ ትችትና ወንጀል ያቀረቡበት የብልጽግናው መንግስት ዝምታን መርጦ የቆየ ቢሆንም አሁንም ዝም ከማለት የማይሻል መልስ ነው የሰጠው። ኢትዮጵያ ከጎረቤት ሀገራት በሚነሱ እንካ ሰላምታ ሳትጠመድ ረጅሙን ርቀት የሚያስክደውን የዲፕሎማሲ መንገድ ትከተላለች ነው ያለው በውጭ ጉዳይ ሚኒስትሩ በኩል። ባለፉት ጥቂት ዓመታት በኢትዮጵያ ሕዝብ ላይ ያወጇቸው ጦርነቶች በብልጽግና አዲሱ ተተኪያቸው ተስፋ መቁረጣቸውን የሚያሳይ ነው የሚለው ንግግርን ጨምሮ ኢሳያስ አፈወርቂ የዚህ መሸፈኛቸው ብዙ ነው በማለት በሰዓቱ ተናግረው ነበር። የኤርትራን የነጻነት በዓል ምክንያቱ ማድረግ ፕሬዚዳንቱ ንግግር ያደርጉ ሲሆን ዐብይ አህመድና መንግስታቸውን በጥልቅ ተችተዋል። በሰዓቱ የውሃ ጉዳይን ያነሳሉ አባይና ቀይ ባህርን የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክል ኦሮሞ አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነት በሁሉም ቦታዎች ማቀጣጠል ሲሉ ነበረ የብልጽግና መንግስት የተቹትም ከዚህ በተጨማሪም እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎች። ቴክኖሎጂዎችን ለማግኘት የሚደረገው የግዥ ጥድፊያ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገብ ነው በማለት ፕሬዚዳንት ሳያስ ተናግረው ነበር። ኢሳያስ አፈወርቂ በንግግራቸው ታዲያ በኤርትራ ዝምና በመንግስት ላይ እየተፈጸመ ያለውን ግልጽና ስውር የማፍረስ ዜራ የታወቀ ነው። ይህን ደግሞ እያስፈጸመ ያለው የአብይ አህመድ መንግስት ነው በማለት ተናግረዋል። ዛሬ ታዲያ የውጭ ጉዳይ ሚኒስትር ለዚህ ምላሽ ነው ያለውን ከጋዜጠኞች ጋር ለቀረበለት ጥያቄ ሰጥቷል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንት ሳምንታዊ መግለጫቸው በኢትዮጵያ በየጊዜው በሚነሱ እንካ ሰላምታ ሳትጠመድ ረጅሙን የዲፕሎማሲ መንገድ ተከተላለች ብለዋል። የኤሳያስ አፈወርቂን ግልጽ ስት እንካ ሰላምታና ሀሜት ነው ማለት የሚጠሩት የብልጽግናው መንግስት አምባሳደር በተለይም በኤርትራ መንግስት በኩል የቀረበውን ጥያቄ ከሁለቱ ሀገራት መካከል ስላለው ግንኙነት ማብራሪያ የተጠየቁበት በግልጽ ሳይመልሱ ቀርተዋል። አምባሳደሩ በዚህ ወቅት የኢትዮጵያ የውጭ ግንኙነትን ማብራራታቸው የተሰማ ሲሆን አንዱና አንኳር ጉዳያችን ከጎረቤት ሀገራት ጋር ተቀራ ና ተባብሮ መስራት ነው በማለት በኤርትራ በኩል ያለውን ጉዳይ ስም ሳይጠቅሱ የፕሬዝዳንት ኢሳያስን ሀሳብ ሳያምታቱ ዝምታቸውን ከህምረጥ ያነሰ መልስ ሰጥተዋል። ከዚህ ቀደም ከጎረቤት ሀገራት ጭምር በመሪዎች ደረጃ የተለያዩ ክሶች፣ ውንጀላዎችና ዘለፊዎች የመጡበት አጋጣሚ አለ በማለት የጠቀሱት አምባሳደሩም የኢሳያስ አፈወርቂን ዘለፋ ታዲያ ልንመልሰው የሚገባበት ጉዳይ አይደለም በሚል ውሳኔ መወሰናቸውን በተዘዋዋሪ ተናግረዋል። ኢትዮጵያ በየጊዜው በሚነሱ እንካ ሰላምታዎች ሳትጠምድ ከጎረቤት ሀገራ ሀገራት ጋር ሰላም ላይ የተመሰረተ ረጅም የዲፕሎማሲ ጉዞ መራመዷን እንትቀጥላለችው ማለት ምላሽ መስጠታቸውን የመንግስት ሚዲያዎች ዘግበዋል። የጤና ባለሙያዎች ጥያቄና አድማ የቀጠለ ሲሆን የብልጽግናው መንግስት በሶስተኛ ወገን ከባለሙያዎች ጋር ለመደራደር እየተዘጋጀ ነው ተባለ። የመጀመሪያው ዙር ድርድር ከአስተባባሪዎች ጋር ያደረገው ብልጽግና ድርድሩ ባለመሳካቱ ሶስተኛ ወገን ባለበት ለመደራደር ሁለተኛ ዙር አስቧል ተብሏል። የብልጽግናው መሪ አብይ አህመድ ለጤና ባለሙያዎች ጥያቄ መልስ ይሰጣሉ ተብሎ ቢጠበቅም በመብላት ብቻ አይኖርም፣ በራእይ ኑሩ የሚል ንግግራቸውን አስደምጠዋል። የብልጽግና መንግስት አብይ አህመድ በአገሪቱ ያሉ ወታደራዊና ሰላማዊ ተቃውሞችን በተመለከተ የሚሰጡት መፍትሄና አስተያየት እየመከነባቸውና ጆሮ የሚያስብ እየሆነ መጥቶባቸዋል። የጤና ባለሙያዎች ያነሱትን ጥያቄና ያስቀጠሉትን አድማ ተከትሎ የእሳቸው ተሿሚዎች ዛቻዎችን፣ ማስፈራሪያዎችና ማጣጠያዎችን በስፋት ቢያቀርቡም ጥያቄው ባለመመለሱ የጤና ባለሙያዎች አድማ አጠናቅሮ ቀጥሏል። በአውሮፓ ጉዞ ላይ የነበሩ ናቸው የተባሉት አብይ አሜሪካ ከጉዞ መልስ ለሀኪሞቹ ጥያቄ መልስ ይሰጣሉ ተብሎ ሲጠበቅ የነበረ ቢሆንም በቀጥታ ሳይሆን በተዘዋዋሪ መልስ የሚመስል ጉዳይን ሲናገሩ ተደምጠዋል። የራ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 በመላ ሀገሪቱ ከ15 ሚሊዮን በላይ ሰዎች ዛሬን በልቶ ማደር ያቃታቸው በውጭ ተቋማት የሚረዱባት ሀገርና የከተማ ውስጥ ረሃብ ተስፋፍቶ ብዙዎች የዕለት ጉርስ ባጡባት ከተማ መሪ ሆኖ የተቀመጡት ዐብይ አህመድ የዕለት ጉርስ በልቶ ማደር ተራ ነገር ነው ሲሉ ተደምጠዋል። ይህም ሆኖ በዜጎች ችግር መሳለቅን የሚመርጡት የብልጽግናው መሪ ዐብይ በረሃብና በችግር የተገረፉ የሀገሪቱን የጤና ባለሙያዎች ጥያቄ መመለስ ባይፈልጉም በታችኛው አመራር በኩል ድርድር እያካሄዱ እንደሆነ ቢቢሲ መረጃ ይዞ ወጥቷል። ከሰሞኑ አራት ሰዓትን የፈጀ ንግግር በሚኒስቴሩ ጥሪ የተደረገ መሆኑን ለቢቢሲ የተናገሩ የንቅናቄው አስተባባሪዎች በንግግሩ የተሳተፉ አንድ ሐኪም አራት ቅድመ ሁኔታዎችን አስቀምጠንላቸው ነበር ይላሉ። የታሰሩ የጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያና ዛቻ እንዲቆም እንዲሁም የጤና ተቋማት እያወጧቸው ያሉ አዳዲስ የቅጥር ማስታወቂያዎች እንዲያቋርጡ የሚሉ ቅድመ ሁኔታዎችን አቅርበናል ብሏል። የጤና ሚኒስትሯ ሚኒስትር ዴታዎችና አማካሪዎች፣ ሌሎች የስራ ኃላፊዎች በተገኙበት ውይይት ተደርጎና ድርድር ተደርጎ የባለሙያዎች ጥያቄ እውቅና አግኝቷል፣ የሚሉት አስተባባሪው ጥያቄው በሚመልኩ እንመልስ የሚለው ላይ ግን ልዩነት ተፈጥሮ ሳንስማማ ቀረን ይላሉ። በጤና ሚኒስቴር በኩል የኛ ፕሮፖዛል ተቀበሉ የሚል ሀሳብ መቅረቡን በመጠቆም ተሳታፊው ምንም እንኳን ከመንግስት በኩል የቀረበው ሀሳብ ይዘት በግልጽ መናገር አልፈልግም ብለዋል። ይህን ንግግር በተደረገ በሰዓታት ልዩነት ግን በብሔራዊ ቴሌቪዥን ጣቢያ የቀረቡት የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ ባለሙያዎች ጥያቄያቸውን ለረጅም ጊዜ ሲንከባለ የመጣ ውዝፍ መሆኑን አንስተው ወደ ስራቸው የማይመለሱ ባለሙያዎች ላይ የሙያ ፍቃድ እስከመንጠቀ ህጋዊ እርምጃ እንወስዳለን ማለታቸውን ጭምርት አስረድተዋል። ይህ ድርድር ባለመሳካቱ አሁን ደግሞ ሶስተኛ ወገን ባለበት ሊደራደሩ መዘጋጀታቸው ተሰምቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኤሰመኮ የመንግስት ተቋም ሲሆን ሶስተኛና ገለልተኛ ወገን ሆኖ እንዲያደራድር ቀድሞ ውይይት እየተደረገ እንደሆነ ቢቢሲ ያረጋግጫሉ ብሏል። ባለፈው ሳምንት የኤሰመኮ ዋና ኮሚሽነር ብርሃኑ አዴሎ መንግስት ለጥያቄያቸው ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲሰጥና ባለሙያዎች ጥያቄዎቻቸውን የህብረተሰብ የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ እንዲያቀርቡ ጥሪ አቅርበው ነበር። በመሃል ገብቶ ለማደራደር ተነሳሽነቱን ከኮሚሽኑ መምጣቱን የጠቆሙት አስተባባሪዎች በመንግስት በኩል ለመነጋገር ፍላጎት ቢታይም ከቃል በላይ ተግባራዊ እርምጃ ግን ያስፈልጋን ባይ ናቸው። መንግስትና የጤና ባለሙያዎቹ ተደራዳሪ ቡድን በሶስተኛ ወገን በኩል ፊት ለፊት ለመነጋገር ቀን ባይቆርጡም በቅርቡ እንደሚገናኙ ይጠበቃል ተብሏል። በአገሪቱ ካሉ ከ320 ሺ በላይ የጤና ባለሙያዎች ውስጥ ከ65 እስከ 75 በመቶ ይሆናሉ የተባሉ ባለሙያዎች በንቅናቄው የተሳተፉ እንደሆነ አስተባባሪዎች አስታውቀዋል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ ይገኛል። የአገዛዙ ጦር ከባህር ዳር በቅርብ ርቀት በከባድ መሳሪያ ተኩስ ታግዞ ውጊያ መክፈቱን ነዋሪዎች ተናግረዋል። በሌላ በኩል በቅርቡ የተቋቋመው የአገዛዙ ጦር ሜካናይዝድ እዝ አዛዥ ሜጀር ጄኔራል ከፍያለው አምዴ ያለምንም ቅድመ ሁኔታ ዝግጁ ነን፣ ጠላቶቻችን ቆም ብላችሁ አስቡ ሲሉ ተደምጠዋል። በወሎ ቀጠና አምባሰል ወረዳ ትላንት ጀምሮ በከባድ መሳሪያ ጭምር ውጊያ እየተደረገ እንደሚገኝ የአማራ ፋኖ ብሄራዊ ኃይል አፋባ መረጃ ምንጮች ለኢትዮ ኒውስ ተናግረዋል። አገዛዙ በወረዳው ውጫሌ፣ ውርጌሳ፣ አምባሰል ማርዬ ከተሞች ዙሪያ ኃይል ሲጨምር መሰንበቱን መዘገባችን የሚታወስ ሲሆን ጦሩ በትላንትናው ዕለት ጀምሮ ውጊያ ከፍቷል ተብሏ። የፋኖ የመረጃ ምንጮች በኩላቸው የአገዛዙ ጦር አሁን በቀጠናው የከፈተውን ውጊያ ከሌላው ጊዜ የተለየ አለመሆኑን በመግለጽ በፋኖ ኃይሎች በኩል በተከፈተው አጸፋ ተኩስ በርካታ የአገዛዝ ወታደሮች መገደላቸውን ተናግረዋል። የአገዛዝ ጦር ከባድ መሳሪያዎችን ከውጊያ ቀጠና ውጭ ወደሆኑ የንጹ መንደሮች አሻግሮ መተኮስ ጉዳት እያደረሰ ነው ያሉት የመረጃ ምንጮቻችን፣ ተኩስ እስካሁን ያደረሰው የጉዳት መጠን በትክክል ለማወቅ አልተቻለም ብለዋል። በተያያዘም በሰሜን ወሎ ዞን ሀብሩ ወረዳ ሊብሶ ቀይ አፈርና አካባቢው ሁለት የፋኖ ኮሮች በጥምረት ከአገዛዝ ጦር ጋር ባደረጉት ከባድ ውጊያ ድል ማድረጋቸውን የአማራ ፋኖ ብሔራዊ ኃይል አፋባን ያስታወቀው ትላንት እኩለ ቀን ጀምሮ እስከ ምሽት 11 ሰዓት በቀጠለ ውጊያ በርካታ የአገዛዙ ወታደሮች መገደላቸውና ቁስለኞቹም ወደ መርሳ ሆስፒታል በብዛት ሲገቡ መመልከታቸውን የአካባቢ ነዋሪዎች ተናግረዋል። በተመሳሳይ በዛሬ ሁለት ከባህር ዳር ከተማ ቅርብ ርቀት በሚገኙ የሰሜን ሜጫና ቸፈር ቀጠናዎች በከባድ መሳሪያ የታገዘ ውጊያ መቀስቀሱን ነዋሪዎች ለኢትዮ ኒውስ ተናግረዋል። የአገዛዙ ጦር መራዊ ከተማ ከሚገኘው እንጉቴ ተራራ እንዲሁም ከመሸንቲ አበባ ምርት ወደ ቆለላ ሰላምና አንበርጨቅ ጀነራል መድፍና ሞርታር አሻግሮ እየተኮሰ እንደሚገኝ የገለጹ ነዋሪዎቹ ተኩሱን ንጽንና ንብረትን ላይ ጉዳት እያረሰን ነው ብሏል። የአገዛዙ ያገዛዙ ጦር ትናንት ጀምሮ አልፎ አልፎ መድፍና ሌሎች ከባድ መሳሪያዎች ወደ ተለያዩ አካባቢዎች ሲተኩስ ቆይቶ ዛሬ ከማልዳ ጀምሮ ይህን በማጠናከር በተለይም አማሪት ከተማ አካባቢ ከባድ ውጊያ ከፍተዋል ሲሉ ነዋሪዎች ተናግረዋል። በአማሪት አካባቢ በፋኑ በኩል ከባድ አጽፋ ውጊያ መከፈተው የተናገሩት የመረጃ ምንጮች ውጊያው በመሸሽ ነዋሪዎች ከአማሪት ከተማ ጥለው ወደ ተጠያቂዎች እየሄዱ ነው ብለዋል። በተመሳሳይ ዛሬ በአዊ ዞን ቡያ አካባቢ በተደረገ ውጊያ በርካታ የአድማ ብተናና ሚኒሻ አባላት መገደላቸውን የፋኑ የመረጃ ምንጮች ተናግረዋል። በደቡብ አቸፈር ወረዳ ልምታን የተባለ አካባቢ ውጊያ እንደነበረም ነው የመረጃ ምንጮች ጨምረ የተናገሩት። በተመሳሳይ በሰሜን አቸፈር ወረዳ ሳንክራና አሲኗራ፣ እንዲሁም በአዊ ግምጃ ቤትና እሁዲት አካባቢ ዛሬ ሰብዓዊና ቁሳዊ ጉዳት ተመዘገበበት ውጊያ መደረጉን ኢትዮኒስ አረጋግጣለች። በሌላ በኩል በቅርብ የተቋቋመው ያገዛዝጦ ጥቁር ሜካናይዝድ እዝ አዛዥ ሜጀር ጄኔራል ከፍ ያለው አምዴ ያለምንም ቅድመ ሁኔታ ዝግጁ ነን ጠላቶቻችን ቆም ብላችሁ አስቡ ሲሉ አስጠንቅቀዋል። ሜጀር ጄኔራል ከፍ ያለው አምዴ በዛሬ ሁለት በአፋር አዋሽ አርባ ሜካናይዝድ መቶ መሪዎችን አሰልጥነው ሲያስመርቁ አስተማማኝ የሜካናይዝድ ኃይል ሀይል ተገንብቷል ሲሉም ተደምጠዋል። አዛዡ ከለውጥ ወዲህ የውስጥ ተላላኪ ባንዳዎች ከኢትዮጵያ ጠላቶች ጋር በመተባበር የአፍሪካ ቀንድ አካባቢ እንደምቹ አጋጣሚ በመጠቀም የሀገርን ሰላም ለማፍረስ ቢሞክሩም እነዚህ ኃይሎች እያስወገድን ነው ሲሉ ተናግረዋል። እያስወገድ ናቸው ያሏቸው አካላት በስም ያልጠቀሱት ሜጀር ጄኔራል ከፋሉ አምዴም ያለምንም ቅድመ ሁኔታ ዝግጁ ስለሆነ ጠላቶቻችን ቆም ብለው ያስቡ ሲሉም አስጠንቅቀዋል። አሜሪካን ጨምሮ የስምንት ሀገራት ተወካዮች ልኡካን ወደ ትግራይ ክልል አቅንተዋል። የትግራይ ክልል ጊዜ አስተዳደር የብልጽግናው መንግስት ወደ ትግራይ ክልል ሸቀጣሸቀጥና ሌሎች ምርቶች እንዳይገቡ በአፋር በተለያዩ ቦታዎች ክልከላ መዘርጋቱን እወቁልኝ ብሏል። ወደ ትግራይ ሊገቡ የነበሩ የጭነት መኪናዎች መቆማቸውን በተመለከተ በደብዳቤ የጻፈው የጊዜ አሰራሩ የንግድ ቢሮም ይህ ለምን ሆነ አስረዳኝ ማለት የብልጽግናው መንግስት ጠይቋል። የብልጽግናው መንግስት በጦርነቱ ጊዜ ወደ ትግራይ ክልል ማንኛውም ምርትና ሸቀጣሸቀጥ እንዳይገባ መከልከሉና በዚህም በ ዓለም አደባባይ መወገዙ ይታወቃል። ከፕሪቶሪያ ስምምነት በኋላ ይህ ገደብና ክልከላ ተነስቶ የነበረ ሲሆን አሁን ደግሞ ድጋሚ ክልከላ መደረጉ ይታውቋል። ከሰሞኑ የተለያዩ ምርቶች ነው ከተለያዩ የኢትዮጵያ ክፍልና አዲስ አበባን ጨምሮ ወደ ትግራይ ክልል ከተማ ሊገቡ የነበሩ ተሽከርካሪዎች በአፋር አቅጣጫ እንዳይገቡ ተደርገዋል። ከግንቦት 18/2017 ጀምሮ በአፋር በኩል ወደ ትግራይ የጭነት መኪኖቹና የምርት እንቅስቃሴ ገደቡ የተጣለ መሆኑ የታወቀ ሲሆን ከትላንት ግንቦት ከያ ጀምሮ ደግሞ በአማራ ክልል ወልድያ አቅጣጫና ሌሎች ሌሎች አካባቢዎችም ተመሳሳይ ክልከላ መጣሉ ተሰምቷል። በዚህም በርካታ ምርት የጫኑ የጭነት መኪናዎች በመንገድ ላይ እንዲቆሙ የተደረጉ ሲሆን ከአዲስ አበባ መርካቶና ሌሎች የአገሪቱ ከተሞች ወደ ትግራይ የሚጫኑ ነጋዴዎችና ሹፌሮች መጫን ማቆማቸውን ኢትዮኒውስ ሰምታለች። ይህም ጉዳይ አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ንግድ ቢሮ በትላንትናው ዕለት ለፌዴራል መንግስት የክልከላ ምክንያቱ እንዲያሳውቀ በግልጽ ደብዳቤ ጠይቋል። ቢሮ በጻፈው ደብዳቤ ለትግራይ ክልል የተለያዩ ሸቀጣሸቀጦችን ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች ከግንቦት 2018 ዓ ምት ጀምሮ ሰርዶ በሚገኘው ፍተሻ ጣቢያ ወደ ትግራይ ክልል እንዳይሄዱ እንደተከለከሉ ከተለያዩ ምንጮች ስለሰማን በም ምክንያት እንደተከለከሉ ማብራሪያ እንዲሰጠን እንጠይቃለን በማለት የሚያትት ነው። ይህን ደብዳቤ ከተጻፉ በኋላ ክልከላው መቀጠሉ የመረጃ ምንጮቻችን ለኢትዮን ሲያረጋገጡ ሲሆን አገዛዙ ክልከላውን የጣለው ግን ኤርትራ ጋር ህዋት በፈጠረው ግንኙነት ምክንያት ነው ተብሏል። ህዋት በቅርብ ጊዜያት ከኤርትራ ጋር መልካም ግንኙነት መመስረትን የተመለከቱ ንግሮች በተለያዩ አመራሮች በኩል ሲያስነግር ሲሆን በዚህም የዋትና የሻቢያ ሰዎች ለመገናኘት የማንም ፈቃድ አያስፈልገንም ማለታቸውን ተከትሎም የብልጽግናው አገዛዝ በትግራይ ወደ ኤርትራ የምርት አቅርቦት አለ በሚል ምክንያት የፖለቲካ ውሳኔ ለመወሰን ተገዷል የሚሉ መረጃ ምንጮች ወጥተዋል። ይህም ውሳኔ ለትግራይ ክልል የሚገቡ የሸቀጥና ምርቶች እንዲቆሙ ያደረገ ሲሆን በአሁኑ ሰዓት የብልጽግና መንግስት ይህን ውሳኔ የወሰነበት ግልጽ ምክንያት ግን አላሳወቀም። ውሳኔው በትክክል የሚቀጥል ይሁን ወይስ ደግሞ የሚቋረጥ ባይታወቅም ወደ አስመራ የሚላከው ምርት ለማስቆም በሚል ሰበብ ወደ ትግራይ ምርት እንዳይገባ የብልጽግናው መንግስት ፖለቲካዊ ፍላጎቱን ማሟላት የሚያስችል ክልከላ መጣሉ ብዙዎቹ እያነጋገረ ነው። ይህ በእንዲህ እንዳለ የአሜሪካ አውሮፓ ህብረትና እንዲሁም የካናዳ እንግሊዝና ጃፓን፣ ስዊድን፣ ፈረንሳይና ዴንማርክ ልኡካን ወደ ትግራይ አቅንተዋል። የልኡክ ቡድኑ አባላት የቀድሞ ተዋጊዎችን በተመለከተ ለጉብኝት ሄደዋል የተባለ ሲሆን ጉብኝት ያካሄዱትን በሚያዝያ ወር 2017 ዓም ስራ በጀመረው አዲ ብራክ ማሰልጠኛ ተቋም ነው ተብሏል። በተባበሩት መንግስታት ድርጅት የልማት ፕሮግራም የቀድሞ ተዋጊዎችን መልሶ ማቋቋም ዳይሬክቶሬት ዳይሬክተር ሚስተር ባሲል የጉብኝቱ ዓላማ ተዋጊዎችን ወደ ህብረተሰቡ የመቀላቀል ሂደት በምን ደረጃ ላይ እንዳለ ለመታዘብ ያለመነው ማለታቸውን የትግራይ ሚዲያዎች ዘግበዋል። ተዋጊዎቹ ወደ ህብረተሰቡ በመቀላቀል ሂደት ላይ ከመጀመሪያው ከእቅዱ ጀምሮ እስከ በጀት መመደብ እና ትግበራ መቆጣጠር ድረስ ፈንዱ የሰጡ ሀገራት እያደረጉ ያለውን ድጋፍ አልተቋረጠም ተብሏ። እንደዚህ አይነት ጉብኝቶች እየተካሄዱ ባሉበት ሁኔታ በህወትና ፌዴራል መንግስት መካከል ያለው ግንኙነት ሙሉ ለሙሉ የተበጠሰ ሲሆን በአሁኑ ሰዓት ታዲያ የትግራይ ክልል ጊዜ አስተዳርና የፌዴራል መንግስትም ያላቸው ግንኙነት ያን ያል የተጠናከር አይደለም። በትግራይ ክልልና አዋሳኝ አካባቢዎች ያለውን ሀይልና አቅም እያጣ ያለው ብልጽግና ድጋሚ ውጊያ ይፈጠራል በሚ ሙሉ ለሙሉ በሚባል ደረጃ በአፋርና ሌሎች አካባቢዎች ወደ ትግራይ ክልል ኃይል ማሰማራቱም እና ማስጠጋቱም ይታወቃል። የህወሓት አመራሮች በኩላቸው አስመራ ድረስ የደረሰ ግንኙነትን ዘርግተዋል የተባሉ ሲሆን ይህንን ግንኙነት ለማድረግ የሚያስችለንም የራሳችን መብት አለን፣ ማንንም ልናስፈቅድ አይገባም በማለት ከሻቢያ ጋር ያላቸውን ግንኙነት እያጠናከሩ መጥተዋል። ታዲያ በክልሉ በአሁኑ ሰዓት የምርት የምርት አቅርቦትን ጨምሮ ክልከላት ጥለዋል የተባለ ሲሆን ክልከላውን በተመለከተ ግን ከፌዴራል መንግስት በኩል እስካሁን የተባለ ነገር የለም። ትራምፕ የዩክሬን ጦርነት እንዲቆም ለፑቲን የሁለት ቀናት ገደብ እንደሰጡ ተሰማ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሩሲያ መሪ ቭላድሚር ፑቲን የዩክሬን ጦርነት ለማስቆም የሁለት ሳምንት ቀነ ገደብ እንደሰጡ ጠቁሟል። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጸመውን ጥቃት አጠናቅሮ ቀጥሏል። በኦቫል ኦፊስ ፑቲን ጦርነቱን ማስቆም ይፈልጋሉ ወይ ተብለው የተጠየቁት ዶናልድ ትራምፕ እሱን ልነግራችሁ አልችልም፣ ነገር ግን በሁለት ሳምንት ውስጥ ታውቁታላችሁ ብለዋል። ትራምፕ ባለፉት ጥቂት ቀናት የሩሲያው አቻቸው ፑቲን ላይ ጠንካራ ትስቶችን ስነ ዝሩ ቆይተዋል። ካለፈው እሁድ ጀምሮ በማህበራዊ ሚዲያቸው ፑቲን ፍጹም አብደዋል እንዲሁም በእሳት እየተጫወቱ ነው የሚል አስተያየትን ጭምር ሲሰጡ ቆይተዋል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰች ያለችውን የአየር ጥቃት አራተኛ ዓመቱን በያዘው ጦርነት ታይቶ የማይታወቅ መሆናቸው እየተነገረ ነው። ባለፈው ቅዳሜና እሁድ ሩሲያ በዩክሬን መዲና ኬቭ ላይ ባደረሰችው ጥቃት 13 ሰዎች ሲገደሉ ህጻናትን ጨምሮ በርካታ ሰዎችን ጉዳ ደርሶባቸዋል። ሞስኮ ረቡለትን በኬቭ ላይ የምታደርሰውን ጥቃት አጠናቅራ ቀጥላለች። ትራምፕ የሩሲያው መሪ ፑቲን ዩክሬን ጦርነቱን ማቆም ይሻሉ ብለው ያምኑ እንደሆነ ልጠየቁት ጥያቄ በሁለት ሳምንት አሳውቃቸዋል የሚል ምላሽ ነበር የሰጡትም። በሚቀጥሉት ሁለት ሳምንታት ፑቲን ከኛ ጋር ነው ወይስ አይደለም የሚለውን እናውቃለን የሚላሉ ጨምረው ትራምፕ በዩክሬን ጦርነት ምክንያት ትግስታቸው እየተሟጥመውን የሰጡት ምላሽ ጠቁማ ሌላም ቢቢሲ በዘገባ ዋይት ሀውስ ሩሲያና ዩክሬን ለማደራደር ያደረገው ሙከራም ውጤታማ አይመስልም ብለዋል። ትራምፕ በቅርቡ ከፑቲን ጋር ሁለት ሰዓታት የዘለቀ ስልክ ውይይት ማድረጋቸውና ውይይታቸውን መልካም እንደነበረ ማስታወቃቸው ሲያደርጋቸው አይዘነጋም። ፑቲን በስልክ ልውውጥ ወቅት ከዩክሬን ጋር ወደፊት የሰላም ስምነት ለመፍጠር ዝግጁ መሆናቸውን አስታውቋል ብለዋል። ከዚህ የስልክ ልውውጥ ከአንድ ሳምንት በኋላ ነው ሩሲያ በመቶዎች የሚቆጠሩ ድሮኖችና ደርዘን የሚሆኑ ሚሳይሎችን ወደ ኬብ የተኮሰችው። ምንም እንኳን ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በተደጋጋሚ እርምጃ እንደሚወስዱ ቢያስጠነቅቁም እስካሁን ተጨባጭ የሆነ ነገር ግን አልታየም። የትራምፕ አስተዳደር እየተከተለ ያለው መንገድ ክሬምሊን የበለጠ እንዲጠናከር እያደረገ ነው የሚል ትችትም ከሌሎች ኃይሎች እየቀረበባቸው ይገኛል።